አሁን መጣ መሰል መጣና እኛ ኔትወርካችን ማለት ነው እንደዚህ ከፍ ዝቅ አድርጎ ጸባውን ስለለመድን ለእኛ ምንም አይመስል፣ ግን ቤተሰቦቻችንን በእውነቱና እንገላታለን። ይቅርታ። እንኳን ሰላም መጣችኋል ሚ ሔዋኒቱ ጀማል ይላማና ኖር ብለን አቤት ሄደ ችግር የለ አሀ እና የሚወጣውን ይወጣል እንጂ እና ግድ

ሳይለንት ነው ብለሽ ነበር። እግዚአብሔር ይስጥሽ። ቀና ብለሽ ስታይ ይሄ ነገር እየጦዘ ነው ብለሽ ነው ያሰኛል። ምንድን ነው የሚረብሽ? ይረብ ትረብሽኝ። ስራ ጤና፣ ሁሉ ሰላም። አመሰግናለሁ። እሱን ያ እንትን እሱን መቼ እንትን አድርሽው አለ እንዴት ምንድን ነው አለም? እንዴት ምን ሆነ አልወጣ አይደል? እንደ እሱን ለምን ጨመርሽው? ኧረ ዝም ብለሽ እንዲያው ዝም ብለሽ ነው። አሜን አሜን አሜን ብያለሁ አለ ሰሪ። ስራ ስሩ ስራ ለሰሪው ምኑ ወንፊቱ፣ ወንፊቱ እነ እንጃ። የሆነ ጊዜ እየሰሩበት ነበር። ሰሶ አብይ ሄደ። እንደ ሰሶት ነው እኮ ትክክለኛ ነው። ሁለተኛ ሁለተኛ አንደኛ፣ የት የሁለተኛው ወንፊት እና ታዲያ ይሄ ብራዱን እንዴት ነው የሚያደርጉት? ግድ ነው፣ ከጤፍ ይበልጣል። አንቺን የሚጠቅምሽ ከሆነ ማንኛው ነገር እኩል ነው። ለሌላው ሰው ጋር እየሰራ ነው። አሁን እሱን እየሰራ ነው። ምን እየሰራ ነው? ሙልጌታ ሙልጌታ ማጥ አላየሁትም፣ አላየሁትም።

አልሚ ሰርቄ ነው ሰርቄ ነው ያው፣ ሌላ ድምጽ እየገባ ነው። እርግጠኛ ነው። ያቆስላል ያቆስላል ኔትወርካችን ያቆስላል። ምንድነው የሆነ ነገር እና አልሚ፣ ከሰማሽኝ ችግር የለም ብለናል፣ እንታዘዛለን። ሁለቱም አሉ ጨለማ ስለሆነ እዚህ አይ ወፎቻችን አለ ማለት ነው።